ምዕራፍ ሁለት ዳዊትም የሚሞትበት ቀን ቀረበ፤ ልጁንም ሰሎሞንን እንዲህ ሲል አዘዘው፦ እኔ የምድሩን ሁሉ መንገድ እሄዳለሁ፤ በርታ፤ ሰውም ሁን፤ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ፣ በሙሴ ሕግ እንደ ተጻፈ ሥርዓቱንና ትእዛዛቱን ፍርዱንና ምስክሩንም ትጠብቅ ዘንድ፣ በመንገዱም ትሄድ ዘንድ የአምላክህን የእግዚአብሔርን ትእዛዝ ጠብቅ። ይኸውም ደግሞ እግዚአብሔር ስለ እኔ ልጆችህ መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን ሰው አይቈረጥብህም ብሎ የተናገረውን ቃል ያጸና ዘንድ ነው። አንተም ደግሞ የጽሩያ ልጅ ኢዮአብ ሁለቱን የእስራኤልን ጭፍራ አለቆች የኔር ልጅ አበኔርን የየቴሩንም ልጅ አሜሳይን ገድሎ በእኔ ላይ ያደረገውን ታውቃለህ። የሰልፉንም ደም በሰላም አፈሰሰ፣ በወገቡም ባለው ድግና በእግሩ ባለው ጫማ ንጹሕ ደም አኖረ። አንተም እንደ ጥበብህ አድርግ፤ ሽበቱንም በሰላም ወደ መቃብር አታውረደው። ከወንድምህ ከአቢሴሎም ፊት በሸሸሁ ጊዜ ቀርበውኛልና ለገልአዳዊው ለቤርዜሪ ልጆች መልካም ቸርነት አድርግላቸው። በማዕድህም ከሚበሉት መካከል ይሁኑ። እኔም ወደ መሃናይም በሄድኩ ጊዜ ብርቱ እርግማን የረገመኝ የብራቂም አገር ሰው የብንያማዊው የጌራ ልጅ ሳሚ እነሆ ባንተ ዘንድ ነው። እርሱ ግን ዮርዳኖስን በተሻገርኩ ጊዜ ሊቀበለኝ ወረደ። እኔም በሰይፍ አልገድልህም ብዬ በእግዚአብሔር ምየለታለሁ። አንተ ግን ጥበበኛ ሰው ነህና ያለ ቅጣት የምታደርግበትንም አንተ ታውቃለህ። ሽበቱንም ከደም ጋር ወደ መቃብር አውርድ። ዳዊትም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ዳዊትም በእስራኤል ላይ የነገሠው ዘመን አርባ ዓመት ነበረ። በኬብሮን ሰባት ዓመት ነገሰ፣ በኢየሩሳሌምም ሰላሳ ሦስት ዓመት ነገሰ። ሰሎሞንም በአባቱ በዳዊት ዙፋን ተቀመጠ መንግሥቱም እጅግ ጸና። ያጊት ልጅ አዶንያስም ወደ ሰሎሞን እናት ወደ ቤርሳቤህ መጣ። እርሷም ወደ እኔ መምጣትህ በሰላም ነውን? አለች። እርሱም በሰላም ነው አለ። ደግሞም ካንቺ ጋር ጉዳይ አለኝ አለ። እርሷም ተናገር አለች። እርሱም መንግሥቱ ለእኔ እንደነበረ እስራኤልም ሁሉ ንጉሥ ሆን ዘንድ ፊታቸውን ወደ እኔ አድርገው እንደ ነበረ አንቺ ታውቂያለሽ። ነገር ግን ከእግዚአብሔር ዘንድ ሆኖለታልና መንግሥቱ ከእኔ አልፎ ለወንድሜ ሆነዋል። አሁንም አንዲት ልመና እለምንሻለሁ፣ አታሳፍሪኝ አለ። እርሷም ተናገር አለችው። እርሱም አያሳፍርሽምና ሱነማይቱን አቢሳን ይድርልኝ ዘንድ ለንጉሡ ለሰሎሞን እንድትነግሪ እለምንሻለሁ አለ ቤርሳቤህም መልካም ነው ስላንተ ለንጉሱ ለንጉሡ ነግረዋለሁ አለች ቤርሳቤህም የአዶንያስን ነገር ትነግረው ዘንድ ወደ ንጉሡ ወደ ሰሎሞን ገባች ንጉሡም ሊቀበላት ተነሣ ሳማትም በዙፋኑም ተቀመጠ ለንጉሡም እናት ወንበር አስመጣላት በቀኙም ተቀመጠች እርሷም አንዲት ታናሽ ልመና እለምንሃለሁ አታሳፍረኝ። አለች ንጉሡም፣ እናቴ ሆይ አላሳፍርሽምና ለምኝ አላት። እርሷም ሱነማይቱ አቢሳ ለወንድምህ ለአዶንያስ ትዳርለት አለች። ንጉሡም ሰሎሞን ለእናቱ መልሶ፣ ሱነማይቱን አቢሳን ለአዶንያስ ለምን ትለምኝለታለሽ? ታላቅ ወንድሜ ነውና መንግሥትን ደግሞ ለምኝለት፤ ካህኑም አብያታርና የጽሩያ ልጅ ኢዮአብ ደግሞ ከእርሱ ጋር ናቸው አላት። ንጉሡም ሰለሞን አዶንያስ ይህን ቃል በሕይወቱ ላይ አለመናገሩ እንደሆነ እግዚአብሔር ይህን ያድርግብኝ፣ ይህንም ይጨምርብኝ። አሁንም ያጸናኝ፣ በአባቴም በዳዊት ዙፋን ላይ ያስቀመጠኝ፣ እንደ ተናገረውም ቤትን የሠራልኝ ሕያው እግዚአብሔርን ዛሬ አዶንያስ ፈጽሞ ይገደላል ብሎ በእግዚአብሔር ማለ። ንጉሡም ሰሎሞን የዮዳሄን ልጅ በናያስን ላከ፤ እርሱም ወደቀበት፥ ሞተም። ንጉሡም ካህኑን አብያታርን አንተ ዛሬ የሞት ሰው ነበርክ፤ ነገር ግን የአምላክህን የእግዚአብሔርን ታቦት በአባቴ በዳዊት ፊት ስለ ተሸከምክ፣ አባቴም የተቀበለው መከራ ሁሉ አንተ ስለ ተቀበልክ አልገድልህምና በአናቶት ወዳለ ወደ እርሻ ሂድ አለው በሴሎም በኤሊ ቤት ላይ የተናገረው የእግዚአብሔር ቃል ይፈጸም ዘንድ ሰለሞን አብያታርን ከእግዚአብሔር ክህነት አወጣው። ለኢዮአብም ወሬ ደረሰለት። ኢዮአብም አቤሴሎምን አልተከተለም ነበር እንጂ አዶንያስን ተከትሎ ነበር። ኢዮአብም ወደ እግዚአብሔር ድንኳን ሸሽቶ የመሠዊያውን ቀንድ ያዘ። ንጉሡም ሰለሞን ኢዮአብ ወደ እግዚአብሔር ድንኳን ሸሽቶ መሠዊያውን እንደያዘ ሰማ። ሰሎሞንም የዮዳሄን ልጅ በናያስን ሂድ ውደቅበት ብሎ አዘዘው። በናያስም ወደ እግዚአብሔር ድንኳን መጥቶ ንጉሡ ውጣ ይልሃል አለው። እርሱም በዚህ እሞታለሁ እንጂ አልወጣም አለ። በናያስም ኢዮአብ የተናገረው ቃል የመለሰልኝም እንዲህ ነው ብሎ ወደ ንጉሡ ወሬ አመጣ። ንጉሡም አለው እንደ ነገረህ አድርግ ኢዮአብም በከንቱ ያፈሰሰውን ደም ከእኔና ከአባቴ ቤት ታርቅ ዘንድ ገድለህ ቅበረው። አባቴ ዳዊት ሳያውቅ ከእርሱ የሚሻሉትን ሁለቱን ጻድቃን ሰዎች የእስራኤልን ሠራዊት አለቃ የኔርን ልጅ አበኔርን፣ የይሁዳንም ሠራዊት አለቃ የኤቴርን ልጅ አሜሳይን በሰይፍ ገድሎአልና እግዚአብሔር ደሙን በራሱ ላይ ይመልሰው። ደማቸውም በኢዮአብ ራስና በዘሩ ራስ ላይ ለዘላለም ይመለስ። ለዳዊት ግን ለዘሩና ለቤቱም ለዙፋኑም የእግዚአብሔር ሰላም ለዘላለም ይሁን። የዮዳሄን ልጅ በናያስ ወጥቶ ወደቀበት ገደለውም። በምድረ በዳም ባለው በቤቱ ተቀበረ። ንጉሡም በርሱ ፈንታ የዮዳሄን ልጅ በናያስን የሰራዊቱ አለቃ አደረገ። በአብያታርም ፈንታ ካህኑን ሳዶቅን አደረገ። ንጉሡም ልኮ ሳሚን አስጠራውና በኢየሩሳሌም ቤት ሠርተህ ተቀመጥ፤ ወዲህና ወዲያም አትውጣ። በወጣህበትም ቀን የቄድሮንም ፈፋ በተሻገርክበት ቀን ፈጽመህ እንድትሞት እወቅ፤ ደምህ በራስህ ላይ ይሆናል አለው። ሳሚም ንጉሡን፦ ነገሩ መልካም ነው፤ ጌታዬ ንጉሥ እንደ ተናገረው ባሪያህ እንዲሁ ያደርጋል አለው። ሳሚም በኢየሩሳሌም ብዙ ቀን ተቀመጠ። ከሦስት ዓመትም በኋላ ከሳሚ ባሪያዎች ሁለቱ ወደ ጌት ንጉሥ ወደ ማእካ ልጅ ወደ አንኩስ ኰበለሉ። ሳሚንም፣ እነሆ ባሪያዎች በጌት ናቸው ብለው ነገሩት። ሳሚም ተነሣ፣ አህያውንም ጭኖ ባሪያዎቹን ይሻ ዘንድ ወደ ጌት ወደ አንኩስ ዘንድ ሄደ። ሳሚም ሄዶ ባሪያዎቹን ከጌት አመጣ። ሰሎሞንም ሳሚ ከኢየሩሳሌም ወደ ጌት ሄዶ እንደ ተመለሰ ሰማ። ንጉሡም ልኮ ሳሚን አስጠራና፣ ወዲህና ወዲያ ለመሄድ በወጣህ ቀን ፈጽመህ እንድትሞት እወቅ ብዬ በእግዚአብሔር አላስማልኩህምን ወይስ አላስመሰከርኩብህምን? አንተም ቃሉ መልካም ነው፣ ሰምቻለሁ አልከኝ። የእግዚአብሔርን መሐላ እኔስ ያዘዝኩውን ትእዛዝ ስለ ምን አልጠበክም? አለው። ንጉሡም ደግሞ ሳሚን አንተ በአባቴ በዳዊት ላይ የሠራኸውን ልብህም ያሰበውን ክፋት ሁሉ ታውቃለህ። እግዚአብሔርም ክፋትህን በራስህ ላይ ይመልሳል። ንጉሡ ሰሎሞን ግን የተባረከ ይሆናል፣ የዳዊትም ዙፋን በእግዚአብሔር ፊት ለዘላለም ይጸናል አለው። ንጉሡም የዮዳሄን ልጅ በናያስን አዘዘው። ወጥቶም ወደቀበት፣ ሞተም። መንግሥትም በሰሎሞን እጅ ጸና።